ማክሰኞ ማክሰኞ ችግር ነው የምናዳምጠው፣ ችግር እና ችግር ከሌለ ታካሚ፣ ታካሚ ከሌለ ገጠመኝ እና ቀልድ እንሰማለን። ሮብ ሮብ የፍቅር ታሪክ እናዳምጣለን ወይንም አስተማሪ ታሪክ፣ ከሁለት አንዱ። የፍቅር ታሪክ ካለ የፍቅር ታሪክ ቅድሚያ እንሰጣለን፣ ከዛ አስተማሪ ታሪክ ማለት ነው። ከዛ ሐሙስ ሐሙስ ችግር። ማክሰኞ እና ሐሙስ የችግር ቀን ነው። ችግር ያለባቸው ሰዎች ይገባሉ፣ ችግራቸውን ይናገራሉ። ችግር ችግረኛ ከሌለ ችግር ካለቀ፣ ታካሚ ታካሚ ካለቀ፣ ገጠመኝና ቀልድ። አርብ አርብ የፍቅር ታሪክ፣ አስተማሪ ታሪክ። እሮብ እሮብ የፍቅር ታሪክ ወይም አስተማሪ ታሪኩ ተከንስሎ የጋብቻ ሆኗል። ምክንያቱም ሰው ካቀረበው ጥያቄ አንጻር። ቅዳሜ ቅዳሜ እናንተ ብትሆኑ ምን ታደርጋላችሁ? ታሪካቸውን ይልኩልኛል። ከዛ እኔ እንትን እላቸዋለሁ፣ አቀርብላቸዋለሁ እዚህ ጋር ሰው ይወያየ። እሁድ እሁድ ደግሞ ትዳር ፈላጊዎች ነው። ይሄ ደግሞ ከሰዓት ነው ይሄ